ለኔ ህይወት ችግር የለም ባታስቡም ባትጨነቁም ችግር የለውም። ለእኔ አንድ ፈጣሪ ነው የሚጨነቅልኝ ሰዎች አይደለም የሚጨነቁልኝ። ኖኩ እንዴ ዞ ጎታሽ በእግዚአብሔር ይሳቅ። እሺ ቆይ ላስረዳ አትኝኝ። አሁን አንድ ጊዜ ጥፋቶቻችንን ላለማረም ዙሪያ ጥምጥም የምንሄድበት መንገድ እጅግ በጣም ያናዳል። ፊት ለፊት ነገሮችን ተጋፍጦ ለይቅርታ ልብን አዘጋጅቶ የተበላሹትን ነገሮች ለማረም መሞከር ነው የሚሻለው ወይስ ዞሮ ወደ ኦዲየንስ ተመልካቾችን መውቀስ ነው የሚሻለው አብርሃም ዛሬ እንግዲህ ከተናገራቸው ነገሮች መካከል ለእኔ ፍቅር ባይኖራችሁም ብትሰድቡኝም ብትደግፉኝም እንግዲህ ካጠፋ ይቅርታ ብሏል እኛ ምን ችግር አለብን ከአንተ ችግሩ እኮ ሩታን በአግባቡ ስላላያስካትና ትዳርህን ስላላከበርክ ነው ይህ ሁሉ ሰው ያለው ማለት ነው። በሌላም በኩል ደግሞ ፍቅርተ እንግዲህ ትናንትናም የተለቀቀውን ቪዲዮ አይታችኋል። ከአብሬ ስር አልጠፋ አለች። በጣም አስቸጋሪ ነገር ነው። አብርሃምን ምንም በማይገባት ነገር እንደሚስት ሆና ሁላ ማለት ነው ስትቆጣው፣ ስታዝንበት ነበር ያየ ነው። ዛሬ ደግሞ ከፉፉ ጋራ ተገናኝታ እንግዲህ ፉፉ ብዙ ነገር ሲነጋገሩ ነበረ። ምን ጊዜም እሷም እንደ አብርሃምና ጥፋቷን ማመን አትፈልግም። የሄደችበት መንገዱ ስህተት እንደሆነ ማመን አትወድም እና ተመሳሳይ ሆኖ ያገኘኋቸው ሁለቱንም ቤተሰብ ማለት ነው። ሰላማቸው በዝቲ። በሌሊም በመላው ዓለም የምትገኙ ወገኖች እንግዲህ ትናንትና ቪዲዮ አልለቀኩኝም ስላልተመቼ ነው ቤተሰብዬ፣ ይቅርታ። እኔ ግርም የሚለኝ ነገር ይህን ያህል ፈተና ምንድን ነው ፅጌ ማለት ነው። ይህን ያህል ይሳቅን ገና ለገና ምንነቱ ማንነቱን ጠንቅቀች ሳታውቂ የፈለገ ጓደኛ አድርገሽ ብታቀርቢው በዚህ ልክ የይስሐቅ አመንዝራ ነው ብለሽ ማሰብሽ ራሱ የድፍረትሽ ትንጥግ ነው የሚያሳየው ማለት ነው። ይስሐቅን አውቀዋለሁ። እንዲህ እንዴት በዚህ ልክ ሆናለች የፈተነች ፈተና ውድቅ ሲሆንባት ማለት ነው። አሁንም ዛሬም ነገም ይስሐቅ ከሩታ ጎን እንዳትለይ። ምክንያቱም እኔ ገብቶኛል የሩታና የይስሐቅ ቅርበት ማለት ነው ጥሩ የሆነ ንጹህ ጓደኝነት ነው ያላቸው። ስለዚህ ማለት ነው ሩታን በዚህ ልክ የሆነ እሷ የምትሄድበትን መንገድ ሁሉ ለማበላሸት ውስተቶችን እንዲፈጠሩ ብዙ ነገሮች በእሷ ጫና እንዲደርስ ከማድረግ ይልቅ እያንዳንዳችሁ ጥፋታችሁን አምናችሁ ከመስመራችሁ ከጥፋታችሁ መስመር ብትመለሱ ነው የሚሻላችሁ ማለት ነው። ሩታ ይህን ያክል ገደብ አልፋ ራሷን የምትጠል ሴት አለች። አብርሽ ጠንቅቀል አታቃትም ማለት ነው። አብረሀት ይህን ያህል ጊዜ ቆይታል። ከአመት በላይ አንድ ቤት መኖር ስሙ ኖሮ ብቻ ነው እንዴ? ሩታን አታቃትም። እንዲያውም ከአንተ የበለጠ እኛ አውዲየንሶች እናቃታለን ብንል የተሻለ ነው። እና ያልሆነ ሰው ላይ እንድትወድቃ አንፈልግም። ምናምን ምናምን። ሲጀመር ሩታ በዚህ ልክ አንደኛ ለሃይማኖቷ ክብር አላት። ሁለተኛ ነገር ደግሞ ማለት ነው ከይሳቅ ጋር ንጹህ ወንድማዊን ነገር ያላት ትክክል ነው። አንተ እንዳልከውም ልታስቀናክ ነው ይህንንም ካወክ በቂ ነው ብዬ ነው የማስበው። ከዛ ባለፈ ግን በእጅ የያዝከው ነገር ምን እንደሆነ እስካሁን የተረዳህ አይመስለንም። እኛ ኦዲየንሶች ለአንተ ክብር፣ ለድሮ አብርሃም ጥሩነት፣ ማንነት ስንል ሩታን ይቅርታ ጠይቃት፣ ተው ይቅርታ ጠይቃት። እኛ አንድ የረባ ይቅርታ እንኳን ፊት ለፊታችን ስጠይቃት አላየንም። መቼስ ከካሜራ ውጭ ሆናችሁ አተቁም። እናንተ ዝቅ ማለት አንተ በፍጹም አልፈጠረብህም። በቃ አብርሃም ይህን አምነን አለኛ። ስለዚህ እኛ አሁን አንተን ብንቆጣ በስራህ እንጂ በር የወለደ ብለን አዲስ ነገር ፈጥረንባ አይደለም። እና ኦዲየንስንም የወቀሰበት መንገድ አለ ኖርማሊ በቃ ለሱ ጥላቻ እንዳለን አድርጎ ነው የሚያስበው። እኛ ኮ ይህን ያህል ጊዜ የምንታገለው አንተ ስህተትህን አርመህ ከሩታ ጋር እንድትመለስ ነው እንጂ ሩታ የሌላ እንድትሆን አልነበረም። አብርሃም አሁንም ድረስ ማለት ነው እያሰብክበት ያለው መንገድ የተሳሳተ ነው። አንዳንዴ ሳስበው ማለት ነው እድሜውም ጫና ያደረገበት ይመስለኛል። ለምን አብርሃም ፊት ለፊታችን ነው ዩቱብ እየሰራ አሁን። ልክ ትልቅ ሰው ይምሰል እንጂ ልጅነት ጀምሮ ዩቱብ እንደጀመረ እኔ ሚዲያው ላይ ያለው ነገር ነው፣ መረጃው ያሳያል። አዲስ አይደለም ግን ያም እድሜው ይመስለኛል ሰዎችን እንዳይሰማ ነገሮችን እንዳያስተውል በራሱ የስተት መንገድ እንዲመራ ያደርገው ነው ብዬ ማሰቡ አንዳንዴ ማስተዋል ካልተሰጠን ምንም ማድረግ አይቻልም። ስለዚህ እኛ እሩታን ባጠፋው ጥፋት ልክ ይቅርታ ጠይቃሃት በስነ ስርዓት ብትመለስ ኖሮ ሩታ ይሄ ሁሉ ስተት ውስጥ አትገባም። በአንተ ምክንያት እንደዚህ አይነት ስተት ውስጥ እንደገባች አምነካን እና መሰግናለን። አዎ ካንተ ውጪ ምንም ነገር አስገድዷት አይደለም። ሩታ አሁንም ከኢሳቅ ጋር እንደዚህ አይነት ነገር እያሳየችን ያለችው ሲጀመር ሷም ለኢሳቅ ምንም ነገር ይላትም። እንዳልከውም ደግሞ ልታስቀና ነው። አዎ ልታስቀና ነው። ሌላው ነገር ደግሞ ሩታ ምንም አይነት የተስተት መንገድ ላይ አታገኛትም። ማወቅ ያለብ ነገር በጣም ብልጥና ስማርት ልጅ ነች። ምታረጋቸውን እያንዳንዱ ነገሮቿን ትጠነቀቃለች። ጠንካራ ነች፣ ጀግና ነች። አዎ በጣም ብዙ ነገሮችን ሰብራ ያለፈች ልጅ ናት። ስለዚህ እቺን ልጅ አለማበረታታት ንፉግነት ነው ማለት ነው። አብርሃም ደግሞ ድሮ በሳልነህ ማንነት ጥሩነትህ ከዛነትህ ወተህብን ስላገኘንህ የተጣመመ መንገድን አስተካክለህ ወደ መልካም ጎዳና እንድትመለስ ነው እንጂ እኛ ካንተ ምንም ጥላቻ የለብንም። አብርሃም እኮ ማለት አንድ ሰሞን ላይ ብዙዎችን የምታበረታታ መልካም ሰው፣ ለፍቅር ዝቅ የምትል ነበርክ። ታዲያ ያ ሁሉ ማንነትህ ግን ማን የወሰደብክ? እስኪ ንገረን አብርሃም። እኛም እዚህ ነገር መጠየቅ ነበረብን። በፍጹም እኛ ኦዲየንሶች ላይ በፍጹም ማዘን አልነበረብም። ይቅርታ ለኛ አይገባም። ሲጀመር መጀመሪያ መጀመር ያለበት ከሩታ ነው። ሩታን ይቅርታ ካልክ በኋላ በጋራ መታችሁ ኦዲየንስ ጋር ያለህን ነገር ብትናገር እንዴት ማከበርን ነበር ስለ እውነት ማለት ነው። የርክበት መንገድ ሁሉ ስተት ነበረ። በየርክበት ስህተቶች ደግሞ እንደ ጥፋት አምነህ ዝቅ ብላ ይቅርታ አላልክም። ያ ነገር ደግሞ ሩታን ወደ ከፋ ወይም ወደ ሌላ ሀሳብ እንድትገባ አርጓታል። በዚህም ማይቀጥል ሊሆን ይችላል የእውነተኛ ህይወት መስመሯ የእውነት አጋሯ ወደፊት መቶ እሷን አተህ ዘላለምን ከምትጸጸት፣ አሁንም ቢሆን አረፈደም ሞክር። እድል ተሰጥቶሃል። ብዙ እድሎች እየሰጠች ነው። አሁን የምታሳይ ሪያክሽን በራሱ እድል እየሰጠች እንደሆነ ልትረዳ የሚገባህ እና ራስህ በሰራ ውስታት ምንም ኦዲየንስን ላይ ኩርፊያ የሚሆን ሀዘኔታ የሚሆን ለምን አሉኝም ብለ መጸጸት የለብም። ከሰራከው ስራና ስራ አንጻር ነው። አብርሃም አንተ ተበድለክ ቢሆን እኔን እሟገት ልህ ነበረ። እንደዚህ ቀጥ ብዬ ማለት ነው። ብዙዎቹ ግን አጥፍ ተካል እያሉክ ነው። ዝም ብለን ፈጥረን አይደለማ የተለቀቀልን ቪዲዮ ጥፋትን የሚያሳይ ስለሆነ አንተነ ብዙዎች ቦታ ላይ የተዳረስከው ከማይገቡ ሰዎች ጋር ከፍቅርተ ጋር፣ በተለይ ከፍቅርተ ጋር ከጽጌ ጋር እንኳን ብዙም አያስ አይዋጥልንም። ምክንያቱም እሷ አመጣ ሄደት ይኸው እንዳየነው ነው። በሁሉም ውስጥ እንደርጎ ጥልቅ ጥልቅ እያለች ነገሮች ነገሮቹ ማበላሸት ነው ስራዋ። ከፍቅርተ ጋር ግን አንተ ግልጽ ፍላጎት እንዳለ አሳየ። ከዚህ በላይ ሩታ ምን እንድጠብቅ ትፈልጋለህ? ኦዲየንስ ስለአንተ ምን መልካም ነገር እንዲናገር ትፈልጋለህ? ስለዚህ ራስ ያበላሽውን ራስ እንደማስተካከል፣ አሁን ጥፋት ወደ እኛ ታምዳ ማለት ቅሬታ እንዳለብስ ላይ የሆነ ስትናገር ማለት ነው ምትጠሉኝ ምንን የምትሰድቡኝ እንዲምትሉኝ ስላልክ ነው። ያለ ምክንያት ሰው እየተናገረክ አይደለም። እኛ ደግሞ አሁንም አሁንም ነው የምንናገረው። አንተና ሩታ እንድትለያዩ አንፈልግም። ስለ እውነት ማለት ነው። ምክንያቱም የድሩ ያሳለፋችሁት ነው። እኔ ሕሊናዬ ውስጥ የሚመጣው ያ ትሁቱ አብርሽ፣ ያ ለሩታ ትንሽ ነገር እንኳን እንትን ሲላት የሚጨነቀው አብርሽ፣ እግሯን ዝቅ ብሎ የሚያጥበው አብርሽ፣ እሷ ከቤተሰብ ጋር ተጣላው ስትለው ስሯ ገብቶ ጭንቅንቅ ብሎ ትንፋሽ ሊያጠረው የሚናገረውን አብርሽ፣ ማነው ነው? ከህይወቱ ከዚህ ስብና ውጭ ያደረገው ማነው? እሱ የት ሄደ? አብርሽ ሞተ። በህይወት እንዳለ ነው የምናውቀው እንዴ ስለዚህ እንዴት አድርገን ነው ይህንን ያልሆነ መንገድህን አጨብጭበን የምንቀበል? ፍቅርተንም እንደዚሁ እየተናገርናት ያለ ነው የሰራችሁት ስህተት ስለሆነ ነው። ፍዋድ ምንም ባላደረገው አሁንም ድረስ እየወቀሰችው ራሷን ነጻ ለማድረግ የምትጥር ሴት ናት። እሷም እንዳንተ ይቅርታ ልቤላትም፣ ዛሬም ደግመዋለሽ ማለት ነው። ፍዋድ እንዳጠፋ ፍዋድ እንደበደላት ሆና ፍዋድ ከእሷ ውጭ ሌላ ሴት ጋር ሄዷል እንዴ? እሷ ነች በፍዋድን ትታ ወደ አንተ የመጣችሁ አይደለ? ስለዚህ እሷ እንኳን ፍዋድን በድዬ አለው አጥፍቻለሁ ይቅርታ በሰላም እንለያይ እንኳን አላለችውም። ስለዚህ ሁለታችሁ አሁንም ዛሬ የምናገራለሁ ማች ታደረጋላችሁ ማለት ነው። በዚህ ሁኔታችሁ ይሄ አያዋጣም፣ ይቅርታ መንገድ ነው የሚያዋጣው። ሲቀጥል ደግሞ አዲሱን ወንድማችንን በዚህ ልክ ፈተና ማቅረብ እኔ ይጨበጨብላችኋል ወይም ብራቮ ሊያስብላችሁ የሚችል አይደለም። እንደ ኢሳቅ በነገራችን ላይ ፐርፌክት፣ ዛሬ ቪዲዮ ላይ የነበረው ንግግሮችን ሁሉ አጨብጭቤን የተቀበልኩት፣ ወንድና ሴት አንድ ክፍል ውስጥ በዚህ ሁኔታ ምን እንደሚፈጠር ታውቂያለሽ? ለሌላ ጊዜሽ ማለት ነው እንደዚህ አይነት አስተሳሰብ ቢኖርሽ አላት። ፅጌን ቤት ውስጥ ወንድ ልጅ አትቅጠሪ አላት። በጣም የነውር ጥግ ማለት ነው። ሲቀጥል እንዴት እንደሸወዳ እንደሸወዱት አላቅም። ቤርጎ ድረስ ክፍል ይዛ እሷ ለፈተና እዛ ስታመጣው ጎበዝ ነው ስማርት ስለሆነ ካሜራ ይኖራል ምናምን ብላ አሰበች። እሷ ካሜራ ይኖራል ብሎ አስቡ ይሆናል አለች። ልክ እሱን ጥፋተኛ አርጋ ለመወንጀል ነው አመጣጧ። ጸጌም አብርሽም ያሰበው ሸር ነበር፣ አልተሳካም። አብርሃም ማለት ነው እንደዚህ ሸር ከምትገምድ አጠገብት ያለችውን ሩታን በእጅ ውስጥ እኮ መዳፍ ውስጥ ነው ያለችው ይቅርታ ጠይቀሃት እውነት ከልብ ተጸጽተ ይቅርታ ጠይቅ፣ አልቅሰህ ይቅርታ ብትላት የምር ሩታ ማተተውናት የዋህና ስብለ ስትናገር ነበረ። ታዲያ ይህንን ጎኗን እንዴት ማከም የማትችል አንተ እኮ ደካማ ሆን ካብርሽ፣ አንተ ጋ ነው ከፍተኛ ድክመት ያለው ሴቶቹን ይንቧቸሩ ችግር የለም እንደፈለጉ ፅጌ ደግሞ ሁልጊዜ ማለት ነው በወረደ መንገድ ነው የምትገኘው። ሁሌ ሁሌ አጣይ፣ ሁሌ ባልና ሚስታለያይ፣ ሁሌ ከሰው ህይወት ዳር ውስጥ ልግልቅ የምትል ሴት ለምን? ስለዚህ ፅጌም ቢሆን ማለት ነው ብትራስሽን ብታስከብር ጥሩ ነው። ይኸው ዳኒ ያንቺን ሁኔታ እያየ ነው። እሱም እንደዚህ በአንድ ጊዜ ሩታ ላይ ተመልሶ የተገለበጠው ማለት ነው የገዛ ጓደኛውን በመወዳት ሴት ነው የመጣሁ ብሎ አፋ አውጥቶ እስኪናገር የደረሰው በአንቺ ድክመት ነው። አንቺ ራስሽን አላስከበርሽም። ሲጀመር እያየናችሁ ነው ሚዲያው ላይ ማለት ነው። እኛ ያየነው ነው የምንናገረው፣ ፈጥረን በሬ ወለደ ብለን አደለም። እና ለይሳቅ ይሄ ፈተና ይገባዋል ብዬ አላስብም እንዲያውም በጣም እየሳቀ ጀግና ስማርት የሆነ ወንድ እንደሆነ አስመስክራችሁለታል እንዲያውም ለእሱን የጠቀማችሁት የሚገርመው ማለት ነው እኔ ቪዲዮ ላይ አንዳችም ስህተት አላየውም ራሱን ተከላከለ እንደዚሁም ጥሏት መውጣት አልፈለገም በደንብ አስረድቷት ወደፊት እንድትማርበት አርጓት ነው ጥሏት ሄደው ብራቮ ብያለው ይስሐቅ ልጅ ጨበጨበለት ነው የሚገባው። አብርሃምና ጽጌ ግን የሰራችሁት ተንኮል ያሳፍራል ማለት ነው። እሺ ከዚህ በፊትም ጽጌ ፈተናክ፣ ምን ያህል እንደሰደብካት ምን ያህል እንደተናደድክባት ታስታውሳለ አደለ? በዚህ ልክ ፈተና። ስለዚህ ማለት ነው ሁለታችሁ በሰራችሁ ትፈሩ። ዛሬም ነገም ሩታ የምታደረገውን የምታቅ ልጅ ነች። ሩታ በስህተት መንገድ አትወድቅም። ምንጊዜም ቢሆን የምታደረጋውን ተጠንቅቃ ነው የምታደረገው። ዝም ብላ ደግሞ ከፈለገችበት ጋራ ሄዳ ህይወቷን የምታበላሽ አይደለችም። ገብተዋላ አይደለ ስለዚህ አብረሽ የራስን ስህተት ራስህ አርም። እኛ እንድትስተካከል ነው እንጂ ከአንተ ምንም ችግር የለብንም። አንተ ለምን እኮ ሚዲያው ላይ ከውስና ደና ንቀክ ይኖር ነን? እያንዳንዳችሁ በሰራችሁ ልክ ነው የምንናገረው። ከእውነት ጋር ደግሞ መፋለም ግድ ይለናል። እኔ የፈለገ ሰው በሀሰት የእውነት ያልሆነን ነገር ደግፎ ማውራት ይችላል። እኛ ጥቂቶች ደግሞ አለን ስለ እውነት የምንፋለም ማለት ነው። የሆነውን ሆነ ያልሆነውን አልሆነም ነው በቃ አለቀ። ፍቅርተ እያጠፋች እኮ የፍቅርተ ደጋፊዎች የኔ ጀግና የኔ ልዕልት ይሏታል። አንድ ቀን ስተቷን ነግረው ታያቁ። ስለዚህ ከእንደዚህ አይነት ማህበረሰብ ጋር አጨብጭበን አንተንም ደሞ በዛ ልክ እንድንመራህ ካረግን ለአንተ የስተት መንገድ ነው የምንሆንብህ እንጂ ሌላ አንጠቅመም። ሩታን ደግሞ በርቺ ምናምን የምትሏት ሩታን ስለምናቃት ነው። ሩታ ጠንካራ ነች፣ ከሚገባው በላይ ስማርት ነች። ጭንቅላቷ ላይ ምን መስራት እንዳለባት በብዙ መንገዶች አይተናታል ዝም ብላ የስተት መንገድ የምትሄድ አይደለችም፣ ማለት አስተዋይ ስለሆነች ማለት ነው። ቢገባ ካሁንም አንተን ቻንስ እየሰጠችህ ነው። ስለዚህ እስቲ እንደው የሚያስጨበጭብ ነገር ይዘክና አብርሽ፣ አንተ እስቲ ተረታና የትዳር አጋረ ከምትሆነዋ እሩታን ብዙዎች የሚመኟት የሚወዷት እሩታን ከምታጣት ዘላለም ጭንቅ ከሚሆንብክ፣ እስቲ እውነተኛ የሆነ ጸጸተ ጽጽተክ ከነዚህ ነገሮች ሁሉ ራስን አጽድተ በይቅርታ ና ምስቴሮት ያኔ እምቢት በል በቃ እናያለን ያኔ ማለት ነው። እናም ቤተሰብ እኔ በጣም ነው የተገረምኩት በዛሬ ቪዲዮ። ሰሞኑን እንግዲህ ያው ያያችሁ ነው እየተለቀቀ ያለውን ሁሉም ጋር የሚገርመው ራሱን ነፃ ለማውጣት ምናምን የራሳቸውን ችግር የራሳቸውን ነገር ሳይፈቱ እንደገና ደግሞ ሌላውን ለመፈተን እና ፅጌ ደግሞ ይሳቅን በዚህ ልክ መሳለሽ ይገርማል። ጓደኛው የፈለገ የምታይ ቅርብ ጓደኛው ብትሆኚ ይሳቅ ይሄን ያቅ ራሱን እስኪጠል ደረጃ ድረስ በምን አይተሽ ሆኖ ነው? ከዚህ ፊት አንቺ የፈተሽው ነገር አለ? እንደዚህ ሰው ሃጢያተኛ ነው ሙሉ ለሙሉ ብለሽ እንድታሰሚ ማደረግሽ በራሱ የክፋት ጥግ ነው ይሄ። እና ምን ነፃነቱን አሳይቷል? ሩታችን አሁንም ዛሬ የምታረገውን ስለምታቅ ስለሷ ምንም ክፉ አንናገርም፣ እስካሁን መጥፎ ነገር ስላላየም ማለት ነው። እና ቤተሰብዬ ቪዲዮ እንዳላበዛባችሁ ይገርም ዘይገርም ነው ነገሩ ሁላ ማለት ነው። ስለነበረን ቆይታ ክብረት ስጥልኝ። ሁሌም እንደምለው ፍቅር ያሸንፋል። በሌላ ቪዲዮ እንገናኝ። ቻር፣ ቆዩልኝ፣ ወዳችኋለሁ ባይ